ውስጣዊ መበስበስ ያጋጠመው ገዢው ፓርቲ ብልጽግና የፓርቲው ፕሬዚዳንት እንደሰየሙት በተነገረ አብይ ኮሚቴ በኩል የሹምሽር ጥናት ሰርቶ ማጠናቀቁን የውስጥ ምንጮቻችን መረጃውን አድርሰውናል። በግምገማ መመዘኛው አጥር ላይ የተንጠለጠሉ የታማኝነትና የአቅም ችግር አለባቸው የተባሉ ከፍተኛ ሚኒስተሮችን ጨምሮ ባለፉት ሰባት ዓመታት በስልጣን ላይ የቆዩ የአብይ አህመድ ታማኞች ሹምሽር እንደሚጠብቃቸው ታውቋል። በጉዳዩ ላይ የውስጥ ምንጮቻችን ዋቢ አድርገን ልዩ መረጃ አሰናድተናል። በአሪሲው የኦርቶዶክስ ተዋሕዶ ምዕመናን ግድያ የኔዘርላንድ ፓርላማ አባሉ በብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ጠይቀዋል። በሌላ በኩል የኢትዮጵያ ሃይማኖት ተቋማት ጉባኤ ሰየምኩት ባለው አጣሪ ኮሚቴ ስም ለኦህዴድ ብልጽግና የሚመች ሪፖርት ማውጣቱ ከቤተ ክርስቲያኑ አባቶች ተቃውሞ ገጥሞታል። የሁለት ወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። የአጣሪ ኮሚቴው አባላቱ ባሪስ የሰሩትን ፖለቲካዊ ድራማ በተመለከተ አባቶች የሰጡትን ቃል በዜና ወጃችን በዝርዝር ይዘነዋል። ግብጽ ዙሩን እያከረረች ነው። በቀይ ባህር ቀይ ማዕበል የሚል ስያሜ የተሰጠው ወታደራዊ ልምምድ በመካሄድ ላይ ነው። ግብጽና ሳውዲ አረቢያ በቀይ ባህር ላይ የጀመሩት ወታደራዊ ልምምድ ለኢትዮጵያ ስጋት ሆኖ በመታየት ላይ ነው። ወታደራዊ ልምምዱ ወትሮም ለኢትዮጵያ ስጋት በሆነው ሕብረት ስር መካሄዱ አደጋውን ከፍ ያደርገዋል የሚለውን መረጃ በዜና ትንታኔያችን በሰፊው ቃኝተነዋል። የመለስ ዜናዊ ልጅ ሰመሃል መለስ በሌላ ሚስጥራዊ መረጃ ተከስታለች። የትግራይ ሊቃንን ስግብግብና አቅመቢ ስትል ገልጻቸዋለች ከመቀሌ እስከ አራት ኪሎ ከሰሞነኛው የአፋር ውጊያ እስከ አስመራ ድረስ ምልከታዋ አጋርታለች የጦርነት ትርክት አዘጋጆች ስትል የአባቷን ተማሪዎች የፈረጀችበትን ቃለ መጠየቅ በዜናችን ቃኝተ ነዋል ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እናሆት ጀምረዋል እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው ገዢው ፓርቲ ብልጽግና ሹምሽር ለማድረግ ዝግጅቱን መጨረሱ ተሰማ። ውስጣዊ መበስበስ ያጋጠመው ገዢው ፓርቲ ብልጽግና የፓርቲው ፕሬዚዳንት እንደሰየሙት በተነገረ አብይ ኮሚቴ በኩል የሹምሽር ጥናት ሰርቶ ማጠናቀቁን የውስጥ ምንጮች ጠቁመዋል። አቶ ተመስገን ጦሩነህ፣ አደም ፋራና ቢቂላ ሁሬሳ አብይ ኮሚቴው እንደመሩት የጠቆሙት ምንጮች በቅርቡ ይካሄዳል ያሉት ሹምሽር በከፍተኛ አመራሩ ላይ እንደሚያተኩር ነው የጠቆሙት። እንደ ምንጮች መረጃ በአብይ ኮሚቴው በኩል በተከታታይ ስብሰባ ሲገመገም ሰንብቷል። በግምገማው አጥር ላይ የተንጠለጠሉ የታማኝነትና የአቅም ችግር አለባቸው የተባሉ ከፍተኛ አመራሮችን ከስልጣናቸው ሊሻሩ እንደሆነ ነው የተጠቆመው። ከፍተኛ ሚኒስተሮችን ጨምሮ ባለፉት ሰባት ዓመታት በስልጣን ላይ የቆዩ የአብይ አህመድ ታማኞች ጭምር እንደሚነሱ ምንጮች አክለው ገልጸዋል። በከፍተኛ የአቅም ማነስ የሚተቹ ሰዎች አብይ ኮሚቴውን እየመሩ የሹምሽር ፕሮፖዛል ማዘጋጀታቸው የነገሩ ምጸት ያጎለዋል የሚሉት ምንጮች ለጠቅላይ ሚኒስተሩ የዓላማ ጥፋቶች አስተዋጽኦ ያደረጉ አቅመቢሶች አቅም በሌላቸው አመራሮች ተመዝነው ሊነሱ መሆኑ የፓርቲውን አሁናዊ ቁመና ያሳያል ብለዋል። ገዢው ፓርቲ ብልጽግና ከፍተኛ ውስጣዊ መበስበስ የ ገጠመው በመሆኑ የትኛውንም አይነት ሹምሽር ቢያደርግ የችግሩ አናት ጠቅላይ ሚኒስትሩ በመሆናቸው መፍትሄ አይመጣም የሚሉት ምንጮች ቀጣዩ ሹምሽር አቅመቢሱ ሌላኛውን አቅመቢስ የሚሾምበት ነው ብለውታል። አክለው ግዢው ፓርቲ የገጠመው ውስጣዊ ንቅዘት፣ ሙስና፣ የፖለቲካ አለመተማመን፣ ጠባብ ቡድንተኝነትና አድርባይነት ነው ይላሉ። ገዢው ፓርቲ በወታደራዊ ሀይል የበላይነት እንጂ በፖለቲካ አመራር ብቃት እንዳልቆመ ይሞግታሉ። አብዛኞቹ አባላትም ከፍተኛ የሆነ ተስፋ መቁረጥ ውስጥ መሆናቸውን ተከትሎ ቀደም ሲል ከነበረው የኢህአዴግ አባል ነኝ የሚለው አባባል ከሚያሸማቀቃቸው በላይ ብልጽግና አባላቱ በስሙ ሊጠሩበት የማይፈልጉት ሆነዋል። ይህ አመለካከት ጥቅሞ እስካልተከበረለት ድረስ በከፍተኛ አመራሩም እየታየ ነው ይላሉ። የብልጽግና ስርዓታዊ ፍርሰት እያፋጠኑ ካሉ ጉዳዮች አንዱና ዋነኛውም በፓርቲ ውስጥ የተፈጠረው ውስጣዊ የአንድነት እጦትና ንቅዘት ነው የሚሉት አስተያየት ሰጪዎች በበኩላቸው በቀጣይ የሚካሄደው ሹምሽር ተጨማሪ የ የለውጥ እድል ይዞ እንደሚመጣ በገዢው ፓርቲ ውስጥ ያለውን አለመተማመን እንደሚያሰፋው እምነታችን ነው። ሁለት ወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሰየምኩት ባለው አጣሪ ኮሚቴ ስም ለኦህዴድ ብልጽግና የሚመች ሪፖርት ማውጣቱ ሰሞነኛ አጀንዳ ሆኖ እንደቀጠለ ነው። ኮሚቴው በአሪሲ ዞን ጉና ሸርካ ሆንኮርሎ አቤይ መርቲ ወረዳዎች በጥቅምት ወር በተከታታይ በኦርቶዶክሳውያን ላይ የተፈጸመው ግድያዎችን እገታዎችንና ዝርፌዎችን በተመለከተ አካሄድኩት ባለው የመጀመሪያ ደረጃ ሪፖርት እውነታውን በመካድ እንዲህ ሲል ማቅረቡ ይታወሳል። በኦሮሚያ ክልል አርሲዞን ሄደን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። እንዲህ አይነት ነጭ ውሸት በአደባባይ የዋሸው አጣሪ ኮሚቴው የአሪሲውን ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም በማለትም መዋቅራዊ ጥቃቱን ለመከላከል ሞክረዋል። ይህንን ተከትሎ ግድያው የተፈጸመባቸው ሁለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ሪፖርት ውድቅ አድርገዋል። ሪፖርት የቀረበበት የአንዱ ወረዳ ቤተ ክህነት አመራር በቲክቫ ኢትዮጵያ ሪፖርት እንደገለጹት ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔር ያተኮረ አይደለም የሚል ያቀረበው ሪፖርት አንቀበልም፣ የማንቀበለውም ከእውነታ ውጭ በመሆኑ ነው ብለዋል። ሰዎች በትክክል ከቤት ውጡ ሀገሩን ልቀቁ አይመለከታችሁም ቤት ንብረቱ የእናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ እየተገደልን ጨክኑ በርቱ እንደማለት ነው ብለዋል። የቀረበው መግለጫ የውሸት ነው። እንዲህ የተገደሉ እየታየ እንኳን ተንሻፎ የቀረበው መግለጫ አካባቢው ላይ ያለውን ህዝብ እጅግ በጣም አሳዝኖታል ሲሉም ቅሬታቸውን አቅርበዋል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም። ወደ ሰማይ አምላክ ብቻ እንጮኋለን የሰማ የሰማይ አምላክ ፍርዱን ይስጥ እያለን ህዝቡን እያጽናናን ነው፣ ሲሉም የወረዳው ቤተ ክህነት አባቶች ሀዘናቸውን ገልጸዋል። በአንድ ወረዳ ብቻ ታግተው ገንዘብ ከሰጡትና ከጠፉት ውጪ ከ17 ያላነሱ ተገድለዋል። 17ቱም ኦርቶዶክሳውያን ናቸው ያሉት የሁለተኛው ወረዳ ቤተ ክህነት አባት በበኩላቸው የሞተውን የሚገደለውን እናውቃለን ይህ እየታየ ግድያው አንድ ሃይማኖትና ብሔር ተኮር አይደለም ከተባለ እሺ ምንን በለው ታዲያ? ብለዋል የወረዳው ቤተ ክህነት አባት። አክለው አጣሪ ኮሚቴ የተባሉት ልዑካኑ ከቀኑ አስር ሰዓት ነው የመጡት። አስር ሰዓት መጡ፣ አስራ አንድ ሰዓት ተመለሱ። ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ማጣራት አልተደረገም፣ በማለት የአጣሪ ኮሚቴውን ፖለቲካዊ ድራማ አጋልጠዋል። እኒሁ አባት አክለውም በሪፖርቱ ሁሉም ተጎድቷል የሚል ነገር ነው ያየነው። ሁሉም ከተጎዳ ለምን ከሌላኛው እምነት አይጠቀስም፣ ሃይማኖት ተኮር ካልሆነ ሲሉ መልሰው ጠይቀዋል። በእኛ በኩል ከመስከረም ሁለት ቀን 2016 ጀምሮ እስከ ጥቅምት 18 ቀን 2018 ዓም ድረስ በወረዳው ብቻ የተገደሉ 120 ምእመናን ዝርዝር አለን። ግን ዝርዝሩን ለመውሰድ ፈቃደኞች አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይህ ነው ሲሉም የወረዳው ቤተ ክህነት ማስረጃ እንዳለው አረጋግጠዋል። እኒህ የወረዳ ቤተ ክህነት አባት የሪፖርቱን ሀሰትነት ሲያጋልጡ በሪፖርቱ ላይ ፋኖ ነው ግድዬ የፈጸመው ተብሏል። ፋኖ በየት መስመር ነው እዚያ አካባቢ ሊመጣ የቻለው? ፋኖ ያለው አማራ ክልል፣ ድርጊቱ የተፈጸመው ምስራቅ አርሲ ነው ሲሉ እውነታውን አጋልጠዋል። በወረዳ ቤተ ክህነት በኩል ለተነሱ ቅሬታዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበላይ አካላት በጉዳዩ ላይ ያሉት ነገር እስካሁን የለም። ሆኖም የጠቅላይ ቤተ ክህነቱ አንዳንድ አባቶች ከመንፈሳዊ ተልኮ ይልቅ ፖለቲካዊ ፍላጎት ያላቸው በመሆኑ የወረዳ ቤተ ክህነቶችን ድምጽ አፍነው እንደሚጠብቁ ከወዲው ይገመታል። ይህ በእንዲህ እንዳለም ባሪሲው የኦርቶዶክስ ግድያ የኔዘርላንድ ፓርላማ አባሉ በብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ጠየቁ። የኔዘርላንድ ፓርላማ አባል ኢሳ ከራማን በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ እየተፈ እየፈጸመ ያለውን ግድያ መንግስታቸው በዲፕሎማሲ ምንጮቹ በኩል አጣርቶ በወንጀለኞች ላይ ማለትም በኦነግ ሸኔና የብልጽግና ባለስልጣናት ላይ እርምጃ እንዲወሰድና ማዕቀብ እንዲጣል በይፋ ጠይቀዋል። የፓርላማ አባሉ ለኔዘርላንድ የውጭ ጉዳይ ሚኒስተር ዴቪድ ቫንዊል በጻፉት ደብዳቤና ተያያዥ የፓርላማ ጥያቄዎች የጥቃቱን ገጽታ አስረድተዋል። ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በኦነግ ሸኔና የብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተ ክርስቲያን አባል የሆኑት አቶ ኢሳ ከራማን ጉዳዩን በግል እንደሚመለከቱት ገልጸዋል። በተመሳሳይ በደል ውስጥ እንዳለፈ ክርስቲያን በስቃይና መከራ ውስጥ እያለፉ ላሉ የእምነት ወንድሞቼ መብት የመቆም ኃላፊነቴን ወጣለው። በክርስቲያኖች ላይ እየተፈጸመ ያለው ግድያ በግሌ ይሰማኛል። ኔዘርላንድ እየተሳደዱ ያሉ ክርስቲያን ወገኖች መርሳት የለባትም በማለት የጉዳዩን ክብደት አስረድተዋል። የፓርላማ አባሉ ባለፈው ጥቅምት ወር መጀመሪያ በምስራቅ አሪሲ በ26 ኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያ በማንሳት ይህ የስልታዊ ዘመቻው አካል መሆኑን በደብዳቤያቸው አጋልጠዋል። ከዚህ አንጻር የኔዘርላንድ መንግስት ተከታዮቹን እርምጃዎች እንዲወስድ በደብዳቤያቸው ላይ ጠይቀዋል። አንደኛ የኒዘርላንድ መንግስት በዲፕሎማሲያዊ ምንጮቹ የመረጃ ማረጋገጫ ያድርግ የሚል ነው። ሁለተኛው ወንጀሉን በፈጸሙት ኦነግሸኔና የብልጽግና ባለስልጣናት ላይ ገለልተኛ ምርመራ ተደርጎ ወንጀለኞቹን ለፍርድ ይቅረቡ የሚል ነው። ሶስተኛ ምርመራ በሚደረግበት ወቅት የኦነግሸኔ ታጣቂዎችም ሆኑ የብልጽግና ባለስልጣናት ተባባሪ ካልሆኑና ፍትህና ፍርድ እንዲሰጥ ፈቃደኛ ካልሆኑ በእነሱ ላይ ማዕቀብ እንዲጣል የሚጠይቅ ነው። ጉዳዩ ዓለም አቀፍ ትኩረት አግኝቶ ዘላቂ መፍትሄ እንዲሰጠውም በአጽንዖት ጠይቀዋል። በቀይ ባህር ቀይ ማዕበል የተባለ ወታደራዊ ልምምድ ተጀመረ። ግብፅ ዙሩን እያከረረችው ነው። ግብፅና ሳውዲ አረቢያ በቀይ ባህር ላይ ወታደራዊ ልምምድ ጀምረዋል። ልምምዱ ሁለቱ ሀገራት የባህር ደህንነት ጥበቃ ላይ ትኩረት ማድረጋቸውን ታሳቢ ያደረገ መሆኑን ቀጠናዊ መረጃው አመላክተዋል። በቀይ ባህር ግብጽ ቀይ ማዕበል የተሰኘ ወታደራዊ ልምምድ መጀመሯ ለኢትዮጵያ ስጋት ሆኖ በመታየት ላይ ነው። የአብይ አህመድና አገዛዛቸው ዲፕሎማሲያዊ ውድቀት ለግብፅ የከበባ ፕሮጀክት የተመቸ ሆኖ ቀጥሏል። በተለይም ወታደራዊ ልምምዱ ወትሮም ለኢትዮጵያ ስጋት በሆነው ህብረት ስር መካሄዱ አደጋውን ከፍ ያደርገዋል ተብለዋል። ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን የቀይ ባህር ትብብር ጥምረት አካል የሆነው ይህ ግብጽ መራሹ ወታደራዊ ልምምድ ኢትዮጵያን የመክበብ ስልት ሆኖ ይታያል የሚሉት የጉዳዩ ተከታታዮች ይህ እንዲሆን አስቻይ ሁኔታውን የፈጠረው የብልጽግናው ጦረኛ ፖሊሲ ነው ይላሉ። በጉዳዩ ላይ የግብጽ መከላከያ ኃይል ቃል አቀባይ እንዳስታወቀው ወሳኝ የተባለው ወታደራዊ ልምምዱ ሁለቱ ሀገራት ቀጠናዊ የባህር ደህንነት ጥበቃን ለማገዝ ባለፈው መስከረም ወር በፈረሙት ፕሮቶኮል መሰረት የተጀመረ ነው ተብሏል። ቀይ ባህር ላይ በተጀመረው የጋራ ወታደራዊ ልምምድ ላይ ከግብጽና ሳውዲ አረቢያ በተጨማሪ የኢርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ መሆናቸው ታውቋል። እንደ ቃል አቀባዩ ገለጻ ወታደራዊ ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸምን የሚያካትት ነው። ልምምዱ ለበርካታ ቀናት የሚቀጥል ነው ብለዋል። የቀይ ባህር ወታደራዊ ልምምድ ከወትረው በተለየ ሁኔታ የተካሄደው ብልጽግና በቀይ ባህር ጉዳይ ከኤርትራ መንግስት ጋር ከቃላት ጦርነት ባለፈ ድንበር ተሻጋሪ ጦርነት ዝግጅት ባደረጉበት በዚህ ጊዜ መሆኑ ጉዳዩ በቀላሉ እንዳይታይ አድርገዋል። የሬድ ዌቭ ልምምድ በቀጠናው ላለው ነባራዊ የኃይል አስተላለፍ ተገዢ ላልሆኑ አዳዲስ ፍላጎቶች የተቀናጀ አቋም የማሳየትና የጋራ ዝግጁነትን የመፈተሽ ተልዕኮም ሊኖረው እንደሚችል አህራም ኦንላይን በጉዳዩ ላይ በወጣው ዘገባ አስነብበዋል። በተለይ ግብጽ የኢትዮጵያ የቀይ ባህር ፍላጎት ከአባይ ወንዝ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳሚዋ መሆኑ ስጋቱን አጉልቶታል። ይህም የአብይ አህመድና የአገዛዛቸው ዲፕሎማሲ ውድቀት ለግብጽ ተደጋጋሚ እድል ለመፍጠሩ ተጨማሪ ማሳያ ነው። ኢትዮጵያን ከቦ ማስጨነቅ የሚል የውጭ ፖሊሲ ያለው የግብጽ መንግስት ከቀይ ባህር ወታደራዊ ልምምድ በተጨማሪ በጅቡቲ በኩል አንድ ታላቅ የወደብ ልማትና ሎጂስቲክ ፕሮጀክት መጀመሩ ይታወሳል። ይህም የኢትዮጵያን የውጭ ገቢ ንግድ ጉሮሮ ለመዝጋት ያለመሆኑ ታይቷል። የመለስ ዜናዊ ልጅ ሰምሃል መለስ በሌላ ሚስጥሬ መረጃ ተከስታለች። የትግራይ ሊቃንንም ስግብግብና አቅም ቢስትል ገልጻቸዋለች። የቀድሞው ጠቅላይ ሚኒስተር መለስ ዜናዊ ልጅ ሰምሃል መለስ ዳግም ወደ ሚዲያ መታለች። ሰምሃል ከአዲስ ስታንዳርድ በይነመረብ የፖድካስት ስርጭት ጋር ባደረገችው ቆይታ ከመቀሌ እስከ አራት ኪሎና ወልቀይት እንዲሁም ሰሞነኛው የአፋር ውጊያና የአስመራ ድረስ ምልከታዋን በመረጃ አጋርታለች። የጦርነት ትርክት አዘጋጆች ስትል የጠቀሰቻቸው የህወሓትና የብልጽግና ጦረኛ ባለስልጣናትና ብሎም የአፋር ክልላዊ መንግስት መግለጫን አላማ ዙሪያ አለኝ ያለችውን መረዳት አካፍላለች። ከገዢዎች የጦርነት ትርክት አዘጋጅነት አንጻር ጦርነቱ አይቀሬ መሆኑን በመግለጽም ወታደራዊ መረጃዎችን አብራርታለች። በቀዳሚነት የብልጽግና የጦርነት ፖሊሲና ሃይማኖታዊ አጀንዳ የገለጸችው ከቀኝ ዘመም የፋሽዝም አቀንቃኞች ጋር በማያያዝ ሲሆን፣ በቀኝ ዘመም አስተሳሰብ የታመመው የብልጽግና ፓርቲ አንቀሳቃሽ ኃይል የምጽዓት ቀን ርዕተ ዓለም መሆኑን በመግለጽ ወንጀሎችን በፈጣሪ ስም እንደሚያመካኝ አስረድታለች። አስተሳሰቡ አብይ አህመድ በስልጣን የተቀመጠው በእግዚአብሔር ፍቃድ መሆኑን የሚተረጉም ነው ያለችው ሰምሃል የዚህ አይነት እሳቤ ዋነኛው ችግር ስድስት መቶ ሺም ሆነ አንድ ሚሊዮን ሰው ቢሞት ምንም የማይሰማውና ጉዳዩን እግዚአብሔር ፈቅዷል የሚል ትርጉም የሚሰጠው በመሆኑ ነገሩን አደገኛ ስትል ገልጸዋለች። ሁኔታውን ለማስረዳት መደመር የተሰኘው የአብይ አህመድ ጽሑፍን እንዳነበበችና በዚያም ላይ ዘመናዊነትን እርሱ መደብን ከዘር ጋር አደባልቋል በማለት እሳቤ በቀጥታ ወደ መሬት መውረዱንም ገልጻለች። የብልጽግናን ጦረኝነትና የጥፋት ገጽታ የተነተነችውን ያክል ህዋትንም በመረጃ ተችታለች። በትግራይ ኃይሎችና በህወሓት መካከል ጦርነት የሚፈልግ አለ ያለችው ሰመሃል በተለይ ህወሓትና ብልጽግና የፕሪቶሪያውን ስምምነት ተባብረው ከጣሱት በኋላ የጦርነት ትርክት መፍጠራቸውንና ድንበር ተሻጋሪ ጦርነት ለማስነሳት በግልጽ ዝግጅት ማድረጋቸውንና ይህም በእጅጉ እንደሚያሳስባት ገልጻለች። ከዚህ ጋር ተያይዞ የአፋሩን ውጊያ ተመርኩዞ የታዩ መካሰሶች ለጦርነት ቅስቀሳው የተሰጡ ምክንያቶች መሆናቸውን ገልጻለች። የአፋሩ ውጊያ አንደኛው የጦርነት ትርክት ማዘጋጀት አካል መሆኑን በመግለጽም የአፋር ክልላዊ መንግስት የሰጠው ምላሽ ለብቻው ተነጥሎ የሚታይ እንዳልሆነ አብራርታለች። ዋናው ችግር በጉልህ መታየት የጀመረው ከጌታቸው ረዳ ስልጣን መልቀቅ በኋላ መሆኑን ያወሳችው ሰመሃል ጀኔራል ጻድቃን ገብረትንሳኤ በአንድ ወቅት የጻፉት ጽሁፍም የጦርነት ትርክቱ አካል ነው ስትል ተችታለች። ጀኔራሉ በአንድ በኩል የሰላም ጥሪ በሌላ በኩል ደግሞ ጦርነት አይቀሬ ነው የሚል ትንታኔ ያቀረቡበት አውድ ጤነኛ አለመሆኑን በማስታወስ ጻድቃንን የችግሩ አካል በሚል ገልጻቸዋለች። በጥቅሉ የትግራይ ሊቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው፣ የሊቃን ስግብግብነትና አቅመቢስነት በማለት ሜዳው ላይ ችግር መፈጠሩን አስረድታለች። ጦርነቱን ለማስቀረት ብቸኛው ነገር የልሂቃኑን የፖለቲካ ፍላጎት መግታትና መግራት ቢሆንም የሽኩቻው አደገኝነት እንዳሳሰባት ሰመሃል መለስ ተናግራለች። የጦርነት መቀስቀስ ዋና ምክንያቶች ባለችው የአብይ አህመድና አገዛዛቸው የባህር በር አጀንዳም አስተያየቷን ሰጥታለች። የወደብ አገልግሎቱን ማንም ሳይሞት በቀጠና የትስስር ማጠናከር ከጎረቤት ሀገራት ማግኘት ይቻላል በማለት የጦርነት ዝግጅቱ መቆም እንዳለበት መልእክት አስተላልፋለች። ብልጽግና የህወሓትና የኤርትራን መንግስት በጦረኝነት በመክሰስ ለጦርነቱ ምክንያት እየሰጠ መሆኑን ገልጻለች። በዚያም በኩል በተመሳሳይ ብልጽግናን በመክሰስ ለጦርነት ተዘጋጅተዋል ካለች በኋላ እንዲሆን የምመኘው የምትለውን ሀሳብና አቋሟን የውጭ ጉዳይ ሚኒስተሩን ደብዳቤ ጠቅሳ እንዲህ ትላለች። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት የጻፉት ደብዳቤ ተመልክቻለሁ። ደብዳቤው ውስጥ ጦርነት ከመፈንዳቱ በፊት ከኤርትራ ጋር ድርድር የሚያስፈልግ መሆኑን አንብቤ ያለው ድርድር የሚለውን ሀሳብ የምጋረውና የምደግፈው ነው ስትል ተደምጣለች። በመጨረሻም ውጭ ጉዳይ ሚኒስተሩ በፖርት ሱዳን መክረዋል። የግብጽ የውጭ ጉዳይ ሚኒስተር ባድር አብዲላቲ የሱዳን መንግስት ጊዜ መቀመጫ ወደሆነችው የወደብ ከተማዋ ፖርት ሱዳን አምርተው መክረዋል። በጉዳዩ ላይ የግብጹ አህራም ኦንላይን እንደዘገበው የውጭ ጉዳይ ሚኒስተሩ ወደ ፖርት ሱዳን ያመሩት ሁለት ወሳኝ አጀንዳዎችን ይዘው ነው። አንደኛው ራሷን ሱዳንን የሚመለከት ነው። ሁለተኛው ደግሞ ከኢትዮጵያ ጋር የተያያዘ ነው። ግብጽ የምትደግፈው የሱዳን ብሔራዊ ጦር በተፋላሚው የተወሰደበት አንጻራዊ ወታደራዊ ብልጫ ለግዛቷም ስጋት ሆኗል። የሱዳንና የግብጽ ጎረቤት የሆነችው ሊቢያ ጠንካራ ማዕከላዊ መንግስት አልባ መሆኗና የዳጋሎ ጦር የድሮን ጥቃት መባባስ ካይሮን አስጨንቋል። የግብጽ ቀዳሚው ስጋትም የሱዳን ጦር መድከምና በተባበሩት አረብ ኢሚሬትስ የሚደገፈው የዳጋሎ ጦር መጠንከር እንዲሁም አልቃይዳን ጨምሮ የተለያዩ ኃይሎች በሱዳንና በሊቢያ በሰፊው እየተደራጁ ወደ ግዛት ሊገቡ ይችላሉ የሚል ግምገማ በካይሮ መንግስት በኩል ተደርጎ ቀጠናዊ ውጥረቱ ጨምረዋል። የግብፁ የውጭ ጉዳይ ሚኒስተር ባድር አብድላቲ በተለመደው አኳኋን የአባይና የህዳሴውን ግድብ ጉዳይ አንስተው ከሱዳን ጀኔራል አብዱል ፈታህ አልቡርሃን ጋር ቢመክሩም ዋናው የሁለቱ ባለስልጣናት ሀሳብ ግን የጦሩ ቀጣይ ህልውናና የቀጠናው ኃይል አሰላለፍ መሆኑን ዘገባው አመላክተዋል። ግብፅ አሜሪካ ጭምር ተጽዕኖዋን በማሳረፍ ለሱዳን የእርስ በርስ ጦርነት አንዳች አይነት መፍትሄን እንድታፈላልግ ደጋግማ እየተማጸነች ቢሆንም የሚገታው አካል አልተገኝ እስካሁን የውክልና ጦርነቱን የሚገታው አካል አልተገኝ ግብጽ ግብፅ ሱዳን ለአባይ ፖለቲካ ትጠቅመኛለች በሚል ባል ቡርሃን የሚመራውን የሱዳን ብሔራዊ ጦርን በብዙ መንገድ መረገፏን ቀጥላለች። በተባበሩት አረብ ኤምሬት ውስጥ የሚደገፈው የዳጋሎ ጦር ግን በሱዳን ብሔራዊ ጦር ላይ አንጻራዊ ወታደራዊ ብልጫ መያዙ ጥረቷን ገድቦ ይዘዋል። እንዲያም ሆኖ ኢትዮጵያን መክበብ የሚለው የጂኦፖለቲካ ፖለቲካ ስትራቴጂዋ አሁንም ግቡን እየመታላት ይገኛል የሚለው አስተያየት የጉዳዩ ተከታታዮች ነው።